የሚያም ልጣናለች ወደ አገለገለችው ወደ ምትወደው ጌታ ሄዳለች። መላው የኢትዮጵያ ህዝብ፣ ክርስቲያኖች የጸለያችሁላት፣ የተረባረባችሁላት እግዚአብሔር አምላክ መጽናናትን ያደርግላችሁ። እግዚአብሔር የወደደውን አደረገ። ጌታ መንፈስ ቅዱስ ልባችሁን ይደግፍ። ከመሸ አሳዛኝ ዜና ሰምተናል። ዘማሪት የምስራች ከዚህ ዓለም ድካም አርፋለች። ለወዳጅ ዘመዶቿ በጠቅላላ መጽናናቱን እግዚአብሔር እንዲሰጣቸው እንመኛለን። ይህም ቪዲዮ የምትመለከቱ ኮመንት ላይ የገባችሁ እግዚአብሔር ያጽናችሁ ብላችሁ ጻፉ። ተባረኩ። የሚያም ልጣናለች ወዳገለገለችው ወደምትወደው ጌታ ሄዳለች። መላው የኢትዮጵያ ህዝብ ክርስቲያኖች የጸለያችሁላት፣ የተረባረባችሁላት እግዚአብሔር አምላክ መጽናናትን ያደርግላችሁ እግዚአብሔር የወደደውን አደረገ። ጌታ መንፈስ ቅዱስ ልባችሁን ይደግፍ።